ውቅት አድርጎታል። ምንድን ነው የምትባልገው? ምንድን ነው በዚህ ልክ እያለው ነበረ። እንዶ ከታመንክ ሆስፒታል ገብተ ታከም። እንደዚህ እያደርክ አባቴ ጋሽዬን እያንቋሸሽክ እያዋረድክ ነው ያለው ብሎታል። ጉድ ተመልካቾች፣ ይሄንን ብቻ ሳይሆን የሄርሜላ ሄርሜላ እናትም ጉድ እየተሰማ እየወጣ ይገኛል ማለት ነው። ከሷም አልፎ እናቷ ጋም ጭምር እየደረሰ ይገኛል ማለት ነው። እንግዲህ እዚች ጋር እንደተጻፈልኝ ካያችሁት እኔ ሁሉንም ነገር አላለምብም እናንተ አንብቡት ማለት ነው። ከላይ ለእኔ የተጻፈልኝ ተዉትና ታች አካባቢ ስለ ሄርሜላ እናት የተጻፈውን በደንብ አርጋችሁ አንብቡ። እናትየውንም በሰው ባል በመቀማት የታወቀች ናት ተብሎ። አቤት አቤት፣ እናት፣ አይ ሄርሜላ፣ እንዲ የስራ ስጥሽ ከአንቺ አልፈሽ እናትሽንም ራሱ በአደባባይ እያስወጣሽ ትገኛለሽ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ኮመንቱ በደንብ አድርጋችሁ እናንተ አበቡት። እኔ እዚህ ጋር ማንበብን አልችልም። የእውነት ስለ እናት ማለት ነው ይህ ከገባችሁ ብዬ ነው ያመጣሁት እንጂ ስለ እናት ብዙም ነገር መናገርን አልፈልግም ማለት ነው። ነገር ግን ምናክል መጥፎ ስራ ሰርተን ራስቸንም ብቻ ሳይሆን ቤተሰቦቻችንም ጭምር ማንቋሸሽ ወይም እንዲንቋሸሹ ምናክል እንደምናረግ እዚህ ጋር እንድትማሩበት ስለፈለግኩኝ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉ ልኝና ለምታበረታቱኝ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 ቃላት እየተሳመ እንዲጎጩ ስትስመው የሚያቀብል ወንድ ልጅ አይደለም። ይህ ፍሬም ቁፍጥን ያለ ልጅ ነው ማለት ነው። እና ስለ እሱ ጉዳይ ነው ዛሬም በደንብ አርጌ ላወራ የምጣሁት ማለት ነው። ትላንትና እንዳያችሁት ምኖራቸዋ ርምጥምጥ በባለትዳር መካከል ገብተሽ ምን ትር መጠመጫለሽ? ሩም ሩም እየዞርሽ ከእግሩ ስር ከእግሩ ስር አቤት፣ እንደው አታዋርደች እቻው ድለድግ አለኮ ጉራጌ እቻው ሰው እንዴት በገዛ እጁ ይዋረዳል? ቤተሰብ ሰው እንዴት በገዛ እጁ ይቀላል? በዚህ ልክ ማለት ነው። ለመፈመስ ብሎ ለመታወቅ ብሎ ሰው እንዴት በዚህ ልክ ይረክሳል? በተለይ ሴት ሴት የሆንሽ ሴት እንዶ ራስሽን የምታስከብሪ ራስሽን የምትወጅ ሴት ልዕልቷ ሴት እንዴት በራስሽ ጊዜ እንድትዋረጅ እንድትቀይ ትሆኛለሽ? ለመፍምስ ለዶላር ብለሽ ለዩቲዩብ ገንዘብ ብለሽ ራስሽን አርክሰሽ ከዛም አልፎ ቤተሰብሽን እያስረከሽ ትገኛለሽ። እንዶ ምን አይነት ወራዳ ነሽ! እንግዲህ በዚህ ልክ ነው ኤፍሬም ትላንትና ሲወርድባቸው የነበረው ማለት ነው። እኔ ግን አታሷሹኝ፣ በጣም ነው ደስ ያለኝ። ጨጓራዬም፣ ልቤም፣ ሆዴም ሁሉ ነገርም ነው በቃ፣ በደስታ በቃ ርስርስ ያለው ማለት ምንም ማድረግ አይቻልም። ምክንያቱም ልክ ልኳ ስለነገራት ማለት ነው። በባለትዳር ወንድ ወይም ደግሞ በባለትዳር መካከል ገብታ እንደዚህ አይነት መርመጥመጥ እየሳመችው፣ እኔ እኮ በጣም የሚገርመኝ ነገር በእኔና በሱ መካከል ምንም ነገር የለም፣ ምንም ነገር እንደሌለ ለማሳወቅ ፈልጌ ነው የኔናት። እናት አንቺው እህትም እኮ ለወንድሟ በዚህ ልክ እኮ አትስምም። በዚህ ልክ አትስምም። አንቺ እኮ የምታሳያቸው ነገሮች እኮ አንድ ባለ ማለት አንድ ሴት ለባሏ የምታደረገው ተግባር ነው እየተገበርሽ ያልሽ ማለት ነው። ርምጥምጥ እንዶ ከመርመጥመጥ ማልፈሽ አንቺ ቆሻሻ ባለጌንሽ ሁነቴን ነው ምልሽ። ምንም የሚባል መሰላችሁ? ባለቤቱ ካልናቁ አጠሩ አይነቀንቁ ይባላል። አባባሉ ማለት ነው። ስለዚህ እሱን ስለናቀችው ነው እንደፈለገች የምትሆነው ማለት ነው። በማ በአብርሃም ላይ ለምን እሱ እንደ ወንድ ልጅ ቆፍጠን አይልማ? ግንባሩ ስትስም ቆሟ ያቀብላታል፣ አንገቱ ስር ስትገባ ቆሟ ያቀብላታል። ምኗ ከምኑ ጋር አገጫጭታ ተገትራ እንዲህ አፏ ካፉ ጋር አርጋ እንደዚህ ስትገተር ዝም ይላታል ማለት ነው። እንደ ወንድ እንኳ ቆፍጠን ብሎ ኧረ እባክሽ እኔ እኮ ባለትዳር ነኝ፣ አንቺም ሴት ልጅ ነሽ ቆጠብ በይ አይላትም። እንዱ ከዚህ በፊት እኮ ይሄ ፕራንክ እኮ ተደርጓል። የሰው ፕራንክ ነው በአብዛኛው ጊዜ ልጅ እኮ የሰው አይዲያ ነው እንትን የምትለው ማለት ነው። ማን የሰራው መሰላችሁ? ጽጌና ይሳቅ ሰርተውታል። እንግዲህ በደንብ ገብታችሁ ጽጌ ቤት እዩት። ይሳቅ ለጽጌ እንዴት እንዳደረጋት፣ እንዴት እንዳበሻቀጣት፣ እንዴት እንዳዋረዳት። እንዳትነኪኝ አይደለም ልትስመው ስመው እንዳትነኪኝ እያለ እየገፈተራት ነበር ማለት ነው። አብርሃም እባክሽ በእናትሽ ግራት ጠጋቢኝ ምንድነ አንተ የምትርመጠ አንተ ራስ እኮር ምጥምጥ ነው። እውነቴን ነው ምለን፣ እንደ ወንድ ልጅ ቆፍጠን በል እስኪ፣ ለእኛም እንዲ ያስተምረን። በቃ አንተ አሁን ይሄ ድራማህን ሰው ያስተምራልም ይሁን ያሳቅቃልም ይሁን ወይም ደግሞ ያስናናልም ይሁን ብለህ እንዳመጣሁ አላቅልህም። ምናልባት እንኳ ለማስተማር ከፈለግ ማለት ነው፣ ወንድ ልጅ በቃ ትዳር ያለው አንድ ባለ ትዳር ወንድ ልጅ እንዴት ቆፍጠን ማለት እንዳለበት አሳየን፣ አስተምረን እስኪ። እዛ አንገት ስር ከፍታ ኖርማል ነው ብላ አንገት ስትስብ፣ እባክሽ ግራ አታጋቢ። ምን ማለት ነው ግራ አታጋቢ? በጥፊያ አሽከርክረ እንዶ ከግድግዳ አጋጅተ ማስወጣት ነው። አንተ እኮ ምንም ነገር በቃ እንዶ እንደ አካለ ስንኩል እኮ ነው ሽምልምል ብለህ የምትቀመጠው ማለት ነው። እሷ እንደፈለገች ስታገላብጣት፣ ስለዚህ አንተ ምንም አይነት እርምጃ ስለማትወስድባት ፊት ስለምትሰጣት ነው እንደፈለገች የምታረግብ ማለት ነው። ጓደኞችህንም በዙሪያህን ያሉትን ራሱ እንደዚህ የሚፈታተኑ እንደዚህ የሚያደርጉ እነሱንም ያንተ አቋምን ስለተረዱ ነው። በቃ የአንተ አቋም ስለተ ልፍስፍስ ስለሆንክ ማለት ነው። ስለዚህ እሷንም ብቻ ሳይሆን አንተም ጭምር ርምጥምጥ ነህ። ወንድምህ እንዳለ ርምጥምጥ ነህ በቃ ይሄ ነው ምልህ ማለት ነው። አንተ ለቤተሰብህን ክብር የለም፣ ለአባትህን ክብር የለም። በዚህ ስራ ላይ አባትህም ጭምር አሳትፈሃል። ነገር ግን የአባትህንም ክብር ጭምር የሚነካ ስራ ነው እየሰራ ያለው ማለት ነው። ይሄ ነው ምልህ ማለት ነው። እኔ እውነት ነው ምላችሁ። በአብዛኞቹ አሁን በዚህ ስራ ምንድን ነው የምንማረው? እኔ ምን የሚያስተምረኝ ነገር የለም የሚያሳቅቀኝ ነገር እንጂ ማለት ነው። ቤተሰብ የሚያሳቅቅ ስራ ነው የሚሰራው ማለት ነው። ድራማም ሆኖ ራሱ እጅግ በጣም አስተማሪ የሆኑ ነገሮችን አሉ። አሁን በዚህ በዚህ ስራቸው ራሱ ማስተካከል ማለት ቢያስተካክሉት የሚያስተምር ነገር ነበረው። ነገር ግን እሷ የምትሰራቸው ስራዎች በሙሉ ኦቨር ናቸው። በጣም የሚያስጠሉ፣ በጣም የሚያሸማቅቁ፣ ሴት ልጅን የሚያሰድቡ ማለት ነው። ስለዚህ ወንድምህ እንዳለ ጋሽ ያልቅበት እዬ፣ ወንድምህ እንዳለ አንተ አእምሮህን የታመምክ ነገር ከሆነ እውነቴ ነው ማለት ዘመድ አዝማት ተሰብስቦ ሰብሰብ አድርጎ ሕክምና ይውሰድህ ማለት ነው። ህክምና ይውሰድ። በቃ ሳይኮሎጂ ሳይኮሎጂ ችግር እንኳን የለብህም፣ ሳይኮሎጂ የለብህም። አንተ የአእምሮ ችግር፣ የአስተሳሰብ ችግር፣ የአስተሳሰብ ድክመት ነው ያለብህ ማለት ነው። በቃ አንተ አሁን ጭንቅላት እውነቴን ነው የታወረው። በዩትዩብ ገንዘብ ብቻ ነው በቃ ያ ነገር ብቻ ነው የምትስለው ማለት ነው። ምንድ ነው የትንፍጪው? ምን ዱቄቱን አምጪ ነው በቃ ምንም ልስራ ምንም፣ ዩትዩብ ገንዘብ ብቻ ያስቆጥርልኝ ያ ብቻ ነው ትኩረት ያደረግከው በቃ በዚህ ልክ። ግን አንተ እውነቴን ነው የምልህ እሺ፣ ጊዜ ድራማ ቢሆንም የዘጠኝ ወር እርጉዝ ሴት ያረገዘች ሴት በየሆቴሉ በየጫካው እያንከራተትከት ከማንም ውርጋጥ ጋር ማለት ነው። አንዳንዴ እኮ ለቀልድ የተጀመረ ወደ እውነት እንደሚገባ አታውቁም እንዴ? ወደ እውነት ማለት ነው። ምናልባት ልታሳስት ትችላለች አንድ ቀን ማለት ነው። እቺ ልጅ አታሳስትም ማለት አይደለ? እቺ የወጣላት ውረኔ ናት ማለት ነው። ውረኔ፣ እውነቴ ነው ምላችሁ። ለእንትን የተለቀቀች ማለት ነው። አሁን ስለሷ ነገር ይሄን አክል ካልኩኝ እንዳያችሁት፣ እናቷም ጭምር ማለት ነው። በጣም በውስጥ የተነገረኝ የሰማሁት ኢንፎርሜሽን ነው አለችኝ፣ ኮመንት የጻፈችው ማለት ነው። እናቷንም ማለች እናቷንም የሰው ባል በመቀማት የታወቀች ናት፣ እኔ በውስጥ የሚያቅሰው ነው የነገረኝ ብላለች ማለት ነው። ኮመንቱ ገብታችሁ ዩት እኔ አላቅም አላሁ አለም። እኔ ያላወኩት ነገር አውቃለሁ አለልም። መች ያላየሁት ነገር አየሁ አለልም። አላቅም አላሁ አለም። ነገር ግን አያችሁ አይደለ መጥፎ ልጅ እናቱንም፣ አባቱንም፣ ቤተሰቡንም ሁሉንም ነው የሚያሰድበው ማለት ነው። አሁን በዚች ባለጌ የተነሳ እናቷንም ጭምር ይሄኔ ወይ ትሆናለች ወይ አትሆንም አላሁ አለም። ግን እናቷንም ጭምር በሚዲያ አሰደበች ማለት ነው። እናቷንም የሰው ባል በመቀማት የምትታወቅ ናት ተብሎ እንግዲህ ያው እንግዲህ አንቺ እርኩስ ማለት ነው ይህንን ማየትሽ ራሱ አትመለሽም ምን አለበት ኖርማል ድራማ ኖርማል ቪዲዮ እየሰራሽ ብትታወቂ ማለት ነው አሁን በዚህ አጋጣሚ ስንሳደብ ለምንድን ነው የምትሰድቧት ሴትነቷን እንድታቅነዋ ወደ ራሷ እንድትመለስ ማለት ነው ሺ ጊዜ ስራም እኛ ቢሆን ልንተባበር አንችልም ስራ ቢሆን ማለት ነው ለእኔ ምንም የሚያስተምር ነገር የለም እኔ የሚያሸማቀቀኝ ስራ ነው በቃ ስለዚህ አትርከሽ ሄርሜላ አትርመጥመጪ ከመርመጥመጥ ወጥተሽ ጥሩ ስራ ስሪ። ኤፍሬም እንዳለው ማለት ነው። ለማንኛውም ሰላማችኋል፣ ያብዛልኝ ላይክ አ